ተመልከቱ አሁን የለቀኩላችሁን ፎቶ ተመልከቱና ራሳችሁ መፍትሄ ስጡ። መስጊድና ቤተክርስቲያን ላይ መሽጎ የሚንቀሳቀሰው ጡት ቆራጩ የአብይ አህመድ ሰራዊት በዝልክ መለካትና ማየት ይቻላል። እንግዲህ እዚህ ቤት ውስጥ መሽጎ የመኖሪያ ቤት ላይ ምሽግ አድርጎ ወይም በሚተኮሰው ግብረ መልስ የንጹሃን ቤት እንዲመታ እንዲህ አይነት ቦታ ይመሽጋል። ከዛ በኋላ እዚያ አካባቢ ላይ ለሚወሰደው አጻፋ ማህበረሰቡን ይኸው መታቸው ፋኖ ጨፈጨፋቸው ለማለት የሚያደርገው ሴራ በዝ ልክ መሆኑ እንድታውቁ ነው። ቤተ ክርስቲያን ይመሽጋል፣ መስጊድ ውስጥ ይመሽጋል። እንደዚህ አይነት ቦታ ላይ ሆኖ ሲታኮስ የፋኖ ምላሽ ለ ድሽቃፋን ላ ድሽቃ ሲተኩስ ይህንን ሰውዬ ይመታል ወይም እዚህ ቤት ላይ መምታቱ አይቀርም። በዚህ ሰዓት ላይ ምንድን ነው የምትሉት? የሃይማኖት አባቶችና የአገር ሽማግሌዎች ቤተክርስቲያንና መስጊድ ውስጥ የመሸገውን የአገዛዙን የኦህዲድ ወይም የግል ሰራዊት ልታስወጡ ይገባችኋል። ዝሮ ዝሮ ወደዳቸውም ጠላቸውም የአብይ ሰዓት አልቋል ወርቋል። ይህም ቪዲዮ ሁላችሁም ሸር አድርጉና አሳዩት። በኋላ መስጊድ ውስጥ ላይ የዝህ አይነት መኖሪያ ቤት ላይ የዛ አይነት ቤተክርስቲያን ላይ የዛ አይነት መከላከያ ሰራዊት እንደዚህ እያጠመደ ምላሽ በሚመጣው ጥይት ማህበረሰቡና ንጹሐን እንዲመታ የማድረግ ስራውን በዝልክ ታይዞታል።